እናመሰግናለን አላችሁ ኑሮልን፣ ገና እንኖራለን። እንግዲህ እንኳን ለሁለተኛ ጊዜ ለታድሶ ፕሮግራም አደረሳችሁ። በሞራል አንድ ጊዜ ያው እንግዲህ እንደሚታወቀው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በዛሬዋ ቀን ይህንን ታድሶ እያደረገች ያለችው ጀግናው ራምቦ ክፍለ ጦር በድጋሜ እንኳን በሰላም አገናኘን። በሰላም ለዛሬዋ ቀን ፈጣሪ ለፈቀዳት ቀን አገናኘን። ሌላው በኋላ ስለምመለስ እንኳን አደረሳችሁ፣ እንኳን አገናኘን የሚል የመጀመሪያ የመረት መክፈቻ ነውና አመሰግናለሁ።